ሰላም የክንፋን መረጃ ቤተሰቦች እንደምን ቆያችሁ? የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያ ማርእስተ ዜናውን እናሰማችኋለን። ለሚዲያ በሰጡት መረጃ ምክንያት ከነበሩበት ኃላፊነት በደብዳቤ ተነሱ። በሚዛናማን ማረሚያ ቤት በእስር ላይ የነበሩ 27 ደቡብ ሱዳናዊ ወጣቶች ተፈተው ወደ ሀገራቸው መመለሳቸው ተሰማ። የዩኒቨርሲቲ ተማሪዎች የሦስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ ግዴታ ወጣ። በህገወጥ ማዳበሪያ ግዥና ስርጭት የተሳተፉ ግለሰቦች የህግ ተጠያቂ እንዲሆኑ መደረጋቸው ተገለጸ። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እንድትከታተሉን በአክብሮት እንጠይቃለን። ባለፈው የበጀት ዓመት የኢትዮጵያ ኢንሹራንስ ዘርፍ የፕሪሚየም ገቢ በ50% ማደጉን የኢትዮጵያ ብሔራዊ ባንክ አስታወቀ። ይህ የተገለጸው የኢንሹራንስ ሰጪዎች ማህበር ከዓለም አቀፍ ተቋማት ጋር በመተባበር ባዘጋጀው ወርክሾፕ ላይ ነው። የብሔራዊ ባንክ ምክትል ገዢ አቶ ሶሎሞን ደስታ እንደገለጹት የአጠቃላይ የኢንሹራንስ የፕሪሚየም ገቢ ወደ 38.7 ቢሊዮን ብር ያደገ ሲሆን የህይወት ኢንሹራንስ ገቢ ደግሞ 2.7 ቢሊዮን ብር ደርሷል። ምንም እንኳን ይህ ከፍተኛ የገቢ እድገት ቢታይም ባለሙያዎች ፖሊሲዎች አጠቃላይ የኢንሹራንስ አገልግሎት ተደራሽነት አሁንም እጅግ በጣም ዝቅተኛ መሆኑን ገልጸዋል። የዘርፉ እድገት ከሀገሪቱ የኢኮኖሚ እድገት ጋር ሲነጻጸር አነስተኛ መሆኑም ተጠቁሟል። ወርክሾፕ ላይ እንደተገለጸው ዘርፉን ለማሳደግ የዲጂታል ቴክኖሎጂ ወሳኝ ነው። የዓለም ባንክ ጥናትን በመጥቀስ በአሁኑ ወቅት ከህዝቡ ግማሽ ያህሉ የሞባይል ገንዘብ አካውንት ያለው መሆኑን፣ አገልግሎቱን ለማሰራጨትና ፒሪሚየምን ለመሰብሰብ ትልቅ እድል መሆኑም ተጠቁሟል። በአሁኑ ወቅት በኢትዮጵያ ኢንሹራንስ ሊገቡ ከሚችሉ 87 ሚሊዮን አዋቂዎች መካከል ኢንሹራንስ የገቡት 10% ያህሉ ብቻ መሆናቸውን የገበያው ስፋት ያሳያል። ዘርፉን ለማሳደግና የተሻለ ትኩረት ለመስጠት በአሁኑ ወቅት በብሔራዊ ባንክ ስር የሚተዳደረውን የኢንሹራንስ ቁጥጥር ወደ ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን ለማዘዋወር የሚያስችል አዋጅ ረቂቅ መዘጋጀቱም ተገልጿል። አዋጁ በዚህ በጀት ዓመት ውስጥ ለፓርላማ ቀርቦ ይጸድቃል ተብሎ እንደሚጠበቅ የብሔራዊ ባንክ የኢንሹራንስ ቁጥጥር ኃላፊ አቶ በላይ ሙሉ አረጋግጧል። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል ተባለ። ለመምህራን የሚቀርበው ጥቅማጥቅምና ደመወዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስቴሩ ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገውም ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ዘዴ ኮርስን በመውሰድ ለመምህርነት ቁ መሆን እንደሚችሉ ሚኒስቴሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላልም ተብሏል። የዩኒቨርሲቲ ተማሪዎች ለአንድ አመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም ገልጸዋል። ባለፈው አመት ከቅድመ መዋለ ህጻናት እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625 ሺህ የነበረ ሲሆን በዚህ አመት ቁጥሩን ወደ 700 ሺህ ለማሳደግ እየተሰራ መሆኑም ተገልጿል። ለሚዲያ በሰጡት መረጃ ከኃላፊነታቸው ተነሱ። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተው የሄሞሬጂክ ፊበር እንደሆነ በተገመተው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሀን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነሱ። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያ ማስራት ለአንድ ዓለም አቀፍ ሚዲያ የሄሞሬጂክ ፊበር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪ ሻጭ ሚኒስትሩ ሀምደኬ በተጻፈ ደብዳቤ ከህዳር አምስት ቀን 2028 ዓመተ ምህረት ከኃላፊነታቸው መነሳታቸው ተነግሯል። ዳይሬክተሩ ከኃላፊነት ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙት አራት በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው ሁለት የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን ስድስት ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን በይፋ ገልጸው ነበር። የበሽታው ክስተትና ምንነት ዓለም አቀፉ ትኩረትን የሳበ ሲሆን የዓለም የጤና ድርጅትም ከመንግስት ጋር በመቀዳጀት አስቸኳይ የመስክ ቡድን ወደ ስፍራውም ልኳል። የጤና ሚኒስቴር እስካሁን ድረስ ስምንት ሰዎች በበሽታው የተጠረጠሩ መሆኑን ባወጣው መግለጫ ይፋ ያደረገ ሲሆን፣ ስለ ሞቱ ሰዎች ያለው ነገር የለም። ዶክተር ቢኒያ ማስራት በበሽታው ሞት መመዝገቡን ይፋ ካደረጉ በኋላ ዛቻና ማስፈራሪያ እየደረሰባቸው እንደሆነም ገልጸው ነበር። በህገወጥ ማዳበሪያ ግዥና ስርጭት የተሳተፉ ግለሰቦች የህግ ተጠያቂ እንዲሆኑ መደረጋቸው ተገለጸ። አገር ውስጥ የሚገባውን የአፈር ማዳበሪያ በተቀመጠው የጥራት ደረጃ ለማስገባት እንቅፋት ፈጥረው የነበሩና በህገወጥ ስርጭት ተሰማርተው የነበሩ ግለሰቦች የህግ ተጠያቂ እንዲሆኑ መደረጋቸው የግብርና ሚኒስቴር አስታወቀ። ሚኒስቴሩ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ህዳር ሁለት ቀን 2018 ዓ ም የግብርና ሚኒስቴር ተጠሪ ተቋማትን የ2018 በ የሁለተኛ ዓመት እቅድና የአንድ ሩብ ዓመት አፈጻጸም ሲገመገም ነው። በመድረኩ የተገኙትና የ2018 እስከ 2019 የምርት ዘመን የማዳበሪያ አቅርቦት እቅድን አስመልክቶ በቋሚ ኮሚቴው ለቀረበ ጥያቄ ምላሽ የሰጡት የግብርና ሚኒስትር ዴኤታ ሶፊያ ካሳ በ2018 እስከ 2019 የምርት ዘመን የአፈር ማዳበሪያ አቅርቦትን በሚመለከት ሚኒስቴሩ እያደረገ ያለውን ዝግጅት በመግለጽ ምላሽ ሲሰጡ ከዚህ ቀደም የማዳበሪያ ስርጭትና የአገሪቱን ስታንዳርድ የሚያሟላ ጥራት ያለው ማዳበሪያ ወደ አገር ውስጥ ከማስገባት ጋር ተያይዞ ችግሮችን ማጋጠማቸውንም ተናግረዋል። በተደረገው ርብርብ ችግር ቢፈጠሩ ግለሰቦች ላይ ተገቢው ህጋዊ እርምጃ መወሰዱንም ገልጿል። ኢትዮጵያ የራሷ ስታንዳርድ እንዳላትና በደረጃዎች ኢንስቲትዩት እንደሚሰጥ በግብርና ሚኒስቴር ተመራማሪዎች ጭምር የሚረጋገጥ መሆኑን አስታውቀው ከዚህ ውጭ በህገ ወጥ መንገድ ማዳበሪያ ግዥና ስርጭት ላይ ተሰማርተው ከነበሩ የተወሰኑ የህግ ተጠያቂ እንዲሆኑም ተደርገዋል ተብሏል። በዘንድሮ የምርት ዓመት 22 ዘጠኝ ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ መታቀዱን ለዚህም አንድ ነጥብ ስድስት ቢሊዮን ዶላር በእቅዱ መያዙንና በብሔራዊ ባንክ አንድ ነጥብ ሁለት ቢሊዮን ዶላር መፈቀዱንም ተገልጿል። ሚኒስቴሩ ሪፖርቱን እስካቀረቡበት ጊዜ ድረስም አምስት ነጥብ አራት ሚሊዮን ኩንታል የዳምፕና የዩሬን ማዳበሪያ ግዢ መፈጸሙን የመጀመሪያውና የዳምፕ ማዳበሪያ የጫነ መርከብ ህዳር ስምንት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ወደብ እንደሚደርስም አስረድተዋል። የግብርና ሚኒስቴሩ አቶ አዲሱ አረጋ በበኩላቸው ከዚህ ቀደም ከነበሩት ተሞክሮዎች ትምህርት መወሰዱን ገልጸው የማዳበሪያ ህገወጥ ንግድን ለመቆጣጠር የተጀመሩ ስራዎች ተጠናክረው እንደሚቀጥሉና ውጤታማ ለማድረግም ሽያጩን ዲጂታላይዝ ማድረግ አስፈላጊ መሆኑንም ተናግረዋል። በኦሮሚያ ክልል ባለፉት ሶስት አመታት ተሞክሮም ውጤታማ መሆኑን፣ በቀጣይ በሁሉም ክልሎች ተግባራዊ ለማድረግ ይሰራልም ብለዋል። የሚኒስቴሩን የሩብ ዓመት አፈጻጸም ሲገልጹም 98 ሚሊዮን ኩንታል ምርት ለማግኘት ታቅዶ 78 ሚሊዮን ኩንታል ምርት መገኘቱን አፈጻጸም ዝቅ ያለበት ምክንያት በደቡብ በአማራና በትግራይ ክልሎች ዝናብ ዘግይቶ መጀመሩንም ምክንያት አድርገውታል። የሻይ ምርት አፈጻጸም 43 በመቶ እንደሆነና ለአፈጻጸሙ ዝቅተኛ መሆን ምክንያቱ በኦሮሚያና ደቡብ ምዕራብ ክልሎች የሚገኙ የሻይ ማሳዎች ምርታቸውን ለውጭ ገበያ ከማቅረብ ይልቅ ለችግኝ ዝግጅት ስለተጠቀሙበት መሆኑንም ተናግረዋል። የቁም እንስሳትና ጥራጥሬን ጨምሮ በሩብ ዓመቱ ለውጭ ገበያ ከቀረቡት ምርቶች 1.07 ቢሊዮን ዶላር ገቢ መገኘቱን ከዚህ ውስጥም 75 በ በመቶ የተገኘው ከቡና መሆኑንም ተገልጿል። ከቡና ምርት 622 ሚሊዮን ዶላር ለማግኘት ታቅዶ 763 ሚሊዮን ዶላር ማግኘትም ተችሏል። ከምርት መጠን አኳያ ስንመለከተው ግን አፈጻጸሙ 75 በመቶ በመሆኑ ስራ ይጠበቅብናልም ብለዋል። የሕዝብ ተወካዮች ምክር ቤት የግብርናና ጉዳዮች ቋሚ ኮሚቴ የሚኒስቴሩ የሩብ ዓመት አፈጻጸም በሚመለከት በርከት ያሉ ጥያቄዎችን ያቀረበ ሲሆን ከእነዚህም ውስጥ የሻይ ምርትን በሚመለከት በመጀመሪያው ሩብ ዓመት 34 50 ኩንታል ለማግኘት ታቅዶ 15000 ኩንታል ማለትም 73 በመቶ ብቻ መገኘቱን ገልጾ አፈጻጸሙ ዝቅ ያለበት ምክንያትም ተጠይቋል። ከቡና የወጪ ንግድ በ2017 ዓመተ ምህረት የተገኘን የውጭ ምንዛሬ ገቢ በ2018 ዓመተ ምህረት ከፍ ለማድረግ እቅድ መያዙን ሆኖም ከዋና ዋና የቡና አምራቾች አገሮች ሊገጥም የሚችለውን የገበያ ፉክክርና የአየር ንብረት ለውጥን በመቋቋም እቅዱን ለማሳካት ምን ዓይነት ዝግጅት እንዳለም ጥያቄ ቀርቧል። የህብረት ስራ ማህበራትን በሚ መለከት ቋሚ ኮሚቴው ባቀረበው ጥያቄ በሩብ ዓመቱ 9342 አደረጃጀቶችን በደረጃ ለመለየት ታቅዶ 1605 ለሚሆኑ ብቻ ደረጃ በመስጠት እድሳት ማድረጋቸውን በኦዲት አገልግሎት ሽፋን ኦዲት ማድረግ ካለባቸው የህብረት ስራ ማህበራት ውስጥ አምሳ በመቶ ብቻ ማከናወናቸውን በመግለጽ ለዚህም ምክንያቱ ምን እንደሆነም ተጠይቋል ተብሏል። በኦሮሚያና በደቡብ ምዕራብ ክልሎች የሻይ ምርትን ለማሳደግ እየተሰራ መሆኑንና ላብነትም በኦሮሚያ ክልል በ2017 ዓ ምህረት 117 ሚሊዮን የሻይ ችግኝ መዘጋጀቱን ከዚህም ውስጥ 22 ሚሊዮኑ የሚሆነው መተከሉንና 95 ሚሊዮን የሚሆነው ችግኝ ደግሞ ወደ 2018 ዓ ም መተላለፉን አስረድተዋል። በቀጣዮቹ ሁለትና ሶስት ዓመታት የተሻለ ምርት እንደሚገኝ ጠቁመው በአሁኑ ወቅት ግን የተተከሉት ችግኞች ወደ ምርት መቀየር ስላልጀመሩ ለውጤቱ መቀነስ ምክንያት መሆኑንም ገልጸዋል። ቡናን በሚመለከት ማብራሪያዎችን የሰጡት አቶ ሻፊ ከገቢ አኳያ ከፍተኛ ውጤት መመዝገቡን ነገር ግን በመጠን ካለፈው አመት ጋር ሲነጻጸር ዝቅተኛ መሆኑንም አስረድቷል። በ2016 ዓ ም 300 ሺህ ቶን ቡና ነበር ይላክ ነው። በ2017 ዓ ም ደግሞ 470 ሺህ ቶን ቡና ልከናል። በዚህም ምርቱ ተሟጦ በመላኩ አቅርቦቱ እንዲያንስ ምክንያት ሆኗል። ከዋጋ አኳያ ግን የተሻለ ነበርም ብለዋል። የገበያ ተፎካካሪነትን በሚመለከት ከምርት አኳያ ኢትዮጵያ ከብራዚል ቀጥሎ በሁለተኛ ደረጃ ላይ እንድትገኝ በማቀድ እየተሰራ መሆኑን ነባር ገበያዎች ውስጥ ውስጥ ለመቆየትና አዲስ ገበያዎች ውስጥ ለመግባትም ስራ እየተከናወነ መሆኑንም ተናግረዋል። የኢትዮጵያ ህብረት ስራ ኮሚሽነር አቶ ጌትነት ታደሰ ከኮሚሽኑ ጋር ተያይዞ በቋሚ ኮሚቴው ለቀረቡ ጥያቄዎች ምላሻቸውን ሲሰጡ የህብረት ስራ ማህበራት ቁጥር በርካታ መሆኑንና ይህም የቁጥጥር ስራውን ከባድ እንዳደረገው ገልጿል። ይህን ያህል የህብረት ስራ ማህበራት ያስፈልጉናል ወይ የሚል ጥያቄ ይነሳል፣ ያሉት አቶ ጌትነት ቁጥራቸው መብዛቱ ሳይሆን የአባላት ቁጥር ማብዛትና ካፒታላቸውን ማሳደግ ላይ ትኩረት ያደረገ የለውጥ ስራ እየተከናወነ መሆኑንም ተናግረዋል። የአባሎቻቸውን ተጠቃሚነት የማያረጋግጡ የህብረት ስራ ማህበራት በደረጃ በመለየት የሚታጠፉትን የማጠፍ መዋሃድ ያለባቸውን እንዲዋሃዱ ለማድረግ መሰራቱንም አስረድተዋል። በሚዛን አማን ማረሚያ ቤት ታስረው የነበሩ 27 ደቡብ ሱዳናውያን ተፈተው ወደ ሀገራቸው ተመለሱ። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በስር ላይ የነበሩ 27 ደቡብ ሱዳናውያን ወጣቶች ተፈተው ወደ ሀገራቸው መመለሳቸውን የሀገሪቱ የውጭ ጉዳይ መስሪያ ቤት ገለጸ። አርብቶ አደሮቹ ወጣቶች በኢትዮጵያ መቼ በቁጥጥር ስር እንደዋሉ ባይገለጽም የደቡብ ሱዳን መገናኛ ብዙሀን አንድ ዓመት ገደማ በስር ላይ ሳይቆዩ እንዳልቀሩ ተዘግቧል። ወጣቶቹን ወደ ሀገራቸው የመመለሱ ሂደት በስኬት መጠናቀቁ የተገለጸው የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስተር መንደይ ሰማያ ከኢትዮጵያቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በጉዳዩ ላይ ያደረጉትን የስልክ ውይይት በማስመልከት በዛሬው ዕለት በተሰራጨ መግለጫ ነው። የደቡብ ሱዳን መንግስት 27 የታጠቁ አርብቶ አደሮች በኢትዮጵያ በስር ላይ እንደሚገኙ ያረጋገጠው ባለፈው መስከረም ወር አጋማሽ ነበር። የደቡብ ሱዳን ውጭ ጉዳይ መስሪያ ቤት ቃል አቀባይ አፑክ አዩኤል ማየን በወቅቱ ለጋዜጠኞች በሰጡት መግለጫ ከምስራቅ ኢኳቶሪያ ግዛት 27 ወጣቶች በድንገት ሁለቱ ሀገራት የሚያዋስኑትን ዓለም አቀፍ ድንበር እንዳቋረጡ ተናግረው ነበር። የምስራቅ ኢኳቶሪያ ግዛት ከደቡብ ምዕራብ ኢትዮጵያ ክልል ጋር የሚዋሰንም ነው። አፑክ አዩኤል ማየን በዚህ መግለጫቸው በኢትዮጵያ የታሰሩ ዜጎቻቸው ከብት አርቢዎች ናቸው፣ እንደተለመደው ታጥቀዋል ሲሉ ወጣቶች አርብቶ አደር መሆናቸውን ጠቁመው ነበር። ወጣቶቹን ለማስፈታት ሀገራቸው አዲስ አበባ በሚገኘው ኤምባሲ በኩል ከኢትዮጵያ መንግስት ጋር እየተደራደረች እንደ እንደምትገኝም ቃል አቀባይዋ በወቅቱ አስታውቀው ነበር። አርብቶ አደር ወጣቶቹን ለማስለቀቅ የደቡብ ሱዳን ፕሬዝዳንት የልዩ ፕሮግራሞች ልዩ ልኡክ ጽህፈት ቤት በሚገኘው አርብቶ አደር ወጣቶቹን ለማስለቀቅ የደቡብ ሱዳን ፕሬዝዳንት የልዩ ፕሮግራሞች ልዩ ልኡክ ጽህፈት ቤት በኢትዮጵያ ከሚገኘው ደቡብ ሱዳን ኤምባሲ ጋር ከፍተኛ ጥረት ሲያደርግ መቆየቱን የሀገሪቱ የውጭ ጉዳይ መስሪያ ቤት አርብ ዕለት ባወጣው መግለጫ አመልክቶ ነበር። በዚህ ዕለት የ27ት ወጣቶች የመፈቻ ሰነድን የኢትዮጵያ መንግስትን በመወከል የሚዛን አማ ን ማረሚያ ተቋም ኃላፊ ዋና ኢንስፔክተር ጌትነት ፈቃዱ መፈረማቸውም ተገልጿል። በዚሁ ሰነድ ላይ ፊርማቸውን ያኖሩት በኢትዮጵያ የደቡብ ሱዳን ምክትል አምባሳደር ዴንግ ኦቤድ ወጣቶቹን ይዘው ወደ ጁባ እንደሚጓዙም የሀገሪቱ የውጭ ጉዳይ መስሪያ ቤት አርብ ዕለት በመግለጫው ጠቁሞ ነበር። መስሪያ ቤቱ ባወጣው መረጃ 27 ወጣቶች ወደ ሀገራቸው መመለሳቸውንም አረጋግጧል። ከ1100 ኪሎሜትር በላይ የሚረዝመውን የኢትዮጵያና የደቡብ ሱዳን ድንበር እየተሻገሩ የሚፈጸሙ ጥቃቶች በህዝብ ተወካዮች ምክር ቤት ስብሰባዎች ጭምር በየጊዜው ጥያቄ ሲያስነሳ ቆይቷል። ከደቡብ ምዕራብ ኢትዮጵያ ክልል በተጨማሪ በጋምቤላ በኩል ድንበር የሚሻገሩ የደቡብ ሱዳን ታጣቂዎች ግድያ፣ የህፃናት አፈናና የቀንድ ከብቶች ዝርፊያ እንደሚፈጸሙ ክልሉ በተደጋጋሚ በወጣው መግለጫ ማስታወቁም አይዘነጋም። በሌተናል ጀነራል አብዱል ፈታህ አል ቡርሃን የሚመራው የሱዳን ጦር ኃይል ድል እየቀናው መሆኑን አስታወቀ። የጦር ኃይሉ ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት ውስጥ የሚገኙትን ካዝጌና ኡም ዳም ሀጅ የተባሉትን አካባቢዎች ከተቀናቃኙ ላይ መልሶ መንጠቁንም ገልጿል። እነዚህን አካባቢዎች መልሶ መያዙ ደግሞ በቀጣይነት አል አማዲና አል ዱባይባት የሚሰኙትን ከተሞች ለመቆጣጠር ወሳኝ መሆናቸውን አስረድቶ የማጥቃት ዘመቻውን እንደሚቀጥልም አስታውቋል። ይህ የመልሶ ማጥቃት ዘመቻው ግቡ የሰሜንና ደቡብ ኮዶፋን መተላለፊያ የሆነችውን ካስ ጌይልን መያዝ መሆኑን ገልጾም ሁሉም በተፈናቃዮቹ የተያዙ መሬቶች እስከሚለቀቁ ወታደራዊ ዘመቻው እንደሚከናወንም አስረድቷል። ይህ በእንዲህ እንዳለ ጦርነቱን በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅት ሰራተኞች በየቀኑ ከሁለት መቶ እስከ አምስት መቶ የሚሆኑ ሱዳናውያን ቻድ መግባት ላይ መሆናቸውን በመናገር ላይ ናቸው። በሌላ በኩል በአገሪቱ ውስጥ በሚገኙ የሀይል መሰረተ ልማቶች ላይ የሚደርሰው ጉዳት መቀጠሉም ተሰምቷል። መረጃው እንዳመለከተውም በኋይት ናይል ግዛት ውስጥ የሚገኘው በሻይር የተሰኘው የነዳጅ ማጣሪያ በድሮን ተመቶ ሙሉ በሙሉ መውደሙም ተዘግቧል። በሀገሪቱ ውስጥ ትልቅ የሚባሉ ነዳጅ ማጣሪያዎች ላይ አንድ ወር ውስጥ እንዲህ አይነት ጉዳት ሲደርስ ይህ ሶስተኛው ነውም ተብሏል።